እሺ እ ህዝቡ ለምንድን ነው ይሄንን ያለበት ምክንያት? በቡና ጠጡ አንተ ላይፍ ገብተህ ነው እያሉ ያሉት፣ ላይፍ ገብተህ ነው እያሉ እን የተፈጠረብኝ ነውእላይሳስ እንዳደረጉት ነውነውትእኔ አላቅም የተፈጠረውን። እዛ ጋ ምን እንደተፈጠረ ማስረዳት አልችልም፣ ያሉትን ጠይቄ እን ኖ እኔ አይደለሁማ እኔ በራሴ ነው ላይ የነበርኩት ትናንትና፣ አንቺ ቤት እኔ በነበርኩበት ሰዓት እሷም ቡና ጠጡም ላይፍ ነበረች። እኔ አንቺ ቤት ለሙባረቅ ጉዳይ ተጠርጄ በነበርኩበት ሰዓት

እኔ የነበርኩበት ሰዓት ትናንትና እሱን ሰዓት ትጽፊያለች። ከዛም ቡና ጠጡ ደግሞ ላይቭ የነበረችበትንን ሰዓት እሷም ታውጣ። ከዛን ሁለታችሁ አንቺና ቡና ጠጡ አንድ አይነት ታይም ዞን ላይ ነው ያላችሁት። አይ ቲንክ እሱን ነው እንዴወጣችዋንዴ፣ ኪ ቡና ጠጡ ደግሞ ሳወራው ትክክለኛው ቡና ጠጡትታም እንዴሽላለአለ ስ እኔ ከኪያ ጋር ችግር የለብኝም ማለት እናወራለን፣ እንግባባለን ምናምን። ግን ትናንትና ላይፍ ላይ ሆነን መቶ ልጆች ኪያናየ ነው ኪያናየ ነው ቡና ጠጡ ኪያናው ምናምን እያሉ ማለት ነው። ከዛ እኔ እንደውም ምን አልኩት፣ ያለ መረጃ ስለማናምናችሁ መረጃ አምጡልን አልኳቸው። ለካሱ በተመሳሳይ ስልክ ለምሳሌ እኔ አሁን ሌላ ፌክ አካውንት አለኝ። የሆነ ሰው ቤት ስቦለቅ መሄድበት ሎግ ብዬ ምናምን ነው። ገባሽ ኪያ መስሎት በቡና ጠጡ ገብቶ ዘጠኝ ሰው አይቶት እራሱ የእነሱ ልጅ ነው አይቶታል። እና የሆነች የምትገርም ኢሞጂ ልኮለት እራሱ እንትን ልኮልኛል እራሱ ቴክስት አለ። እሱንም ቴክስት አውጥቼ ከዛ ልክ ሳየው ቀና ሲል ቡና ጠጡ ነው። ገባሽ አቡ? ከዛ ቶሎ ብሎ ነው የወጣው፣ ሰከንዶች ራሱ አልቆዩም። እና ስክሪንሹት ይዘናል። እሱን ስክሪንሹት እናሳየሽ ና። ከዛ በኋላ ህዝብ ይፈርዳል። ገባሽ ኤአይ ነው የሚለውን እኮ ማረጋገጥ እንችላለን፣ ይቻላል። ስክሪንሹት አለ፣ ላሳየሽ ና። ከዛ ትፈርጃለሽ አቡ። እንዲ አይነት ግልች የሚያረግ ጋ ይዘ አንድ አሁንም ማወቅ ያለብሽ አቡ ኤአይ የምናገረው አሁን ለምሳሌ ላይቭሽን ሪከርዱን አንቺን ፎቶሽን ስክሪንሻት አድርጌ ሄጄ ከጠየቅኩኝ ይሄ ፊት ኤአይ ወይ የምለውን ነው እንጂ የሚገልጽልሽ እዛ ላይቭ ላይ ላይቭ ትክክል ነው ወይ የምለውን ነው የሚፈልገው። አንድ ደግሞ ልንገርሽ ለምሳሌ የምሰጥክልኝ ፎቶውን እኔ ቻት ጂቢቲ ላይ ልኬ ይሄ ፎቶ ኤአይ ነው ወይነስ ትክክለኛ የቻት ጂቢቲ እንጠይቃለው። ቆይ ቆይ፣ አይደለም እንደሱ አይደለም። ለምሳሌ አንቺ እዚህ ጋር የአንቺ ላይፍ የቴዲ ላይፍ አሁን አሁን የላኩልሽንን ስክሪንሻት አድርጌ እኔ ሄጄ ቻት ጂቢቲ ቢጠይቅ ኤአይ ነው የሚለኝ ይመስልሻል? ቴዲ እኮ ቴዲ ነው፣ ትክክል እኮ ነው። ምክንያቱም የቴዲ ቴዲ ዛጋ ያለ እያየሽ ይገባሻል። ከዛ ትረጃለሽ አይሻልም? በምን ልክልሽ?

በእኔ ቤት ህግ ጉዳዩ የማይመለከተው ሰው አይገባም ለምሳሌ ሰሊን ማስረጃ ለመስጠት ነው የገባች ኦኬ ሳቂታው ደግሞ ጉዳይ አለው ታማሚ ነው እርዳታ ተሰብስቦለት ለመታከም በእርዳታው የሰበሰበለት ሰው ብሩን በልቶት እሱን ለመናገር ነው የገባው እሱ ከክለ በኋላ ስለገባው ረፋው እንደጠበቀ ነው ሌላ ጉዳዩ ማይመለከተው ሰው የለም መስጌ ሞድሬተርና ፎቶ ልክልሰሊ ምክትላት ነው ግን እኮ ማለት ነው፣ ሀቢባ አልሰማሻትም እንጂ መሲ ራሱ ያለች ነበር። ባይዘይ በጣም ብዙ ጊዜ ሀብን ያደርገዋል። ቲክታክ ላይ ይህን ነው ሌላቸው የሚችለው ቡና ከመጣሽ አንድ ቁጥር ጻፊ ወይ አበባ ሲች እና ግልጽ ያደርጋል። የሆነን ሰው ፎቶ የሆነ ቤት ውስጥ ይከታል። የሆነ ሰው ላይ ልክ እንደተገባ ነው። ልክ ላይፍ ስንገባ እንደዚህ አይነት ይመጣ የለ እንደዚህ አይነት ቡና ጠለኛ ለእኛ እንዴት ለነሱ ታየ ታዲያ? ይሄ አስራ ሶስት ሺህ ያለው ነው አንድ ቁጥር ጻፊ ቡና ጠጡ ሆነ ያለው ነው ብለዋል ኖ ይታያል። አሁን ልክ ላይፍ ስትገባ ለእኛ እንደዚህ አይነት ኖቲፊኬሽን ይመጣልናል ትያ ከፈልክ እኔ ገብቼ ና። ልክ ስገባና ይሄ ጽሑፍ ይመጣል። ስለዚህ እኔ ደግሞ ሲጀመር ስምንት ሰዓት አይደለም የገባሁት ኪዩ እኔ የገባሁት አስራ ሁለት ሰዓት ነው። እና ይሁን ነገር ስልኬ ወደ ስልኬ እየላኩት ነበር ለዛ ነው እሺ አንዴ ጥያቄ ጠይቀኝም ትናንትና ልጅቷ ላይቭ ገብታ አታቅም እያለን ነበረ እሺ እኛ እያልን ነበር አይተናትም አናቅም ግን እሱ ምን አለ እሷ ከኋላ ዋርጋው የምትገባው የካናዳ ባንዲራ ነው ነው እኔ ያለሁት ካናዳ ነው እሷ ያለችው ደግሞ ኢሮፕ ነው አለ እና ይቺ ልጅ በቪዲዮ ወጥታ አይተናት አናቅም እንዴት አወቀ እሷ ትናንትና ላይቭ ነበረች አይደል ባይ ቢሆን ምናምን፣ እኔኮ ግምቴ ነው። ነጎ ያሉ ሴዛል እንዴት ልገምት ይችላል አንድ ሰው? ለምን አልገምት የፈለጉትን እንዲገምት፣ ምን አገባሽ አንቺ? አቦዬን ጥያቄ ያዥ የፈለገበት ሀገር መገመት ይችላል። ነው እሷ ታስረዳ፣ ባለቤቷ ታስረዳ። ባለቤቷ የጠየቀችው ጥያቄ ትክክለኛ ጥያቄ ነው። ምክንያቱም አንተ እንዲታወክ ቡና ጠጡ ላይፍ ገብታ ማታ አቅሰው። አዎ ትክክል። እኔ እዚህ ጋር ቀን ነው አይደል? እኛ ጋር ኖርዝ አሜሪካን ቀን ነው፣ ዩ ኤስ ጨምሮ ቀን ነው። ላይፍ ልጅቷ ስትገባ ማታ ነው። ማታ ደግሞ የሚሆነው ወይ ኤምሬት ነው ወይ ደግሞ ይሮፕ ነው ወይ ኢትዮጵያ ነው። ላይቭ ላይ ነበረች ውጭ ላይ ሆና፣ እኔ አንቺ ጋር በነበርኩበት ሰዓት እኔ አንቺ ጋር በነበርኩበት ሰዓት እሷ ላይቭ ነበረች። ከዚህ ወጥቻ ያልነበር እኔ ቡና ጠጦ ያንተ ያንተ ስሉን ስሉኝ። ከዛ ቤቷ ሄጄ ጆይን አሉ ልክ ቤቷ ሄጄ ጆይን ስል ላይቭ ነች ያለች አንቺ በሙባረክ ጉዳይ እያስጨነቅሽ ነበር። ከዛን እስክሪንሻት አድርጊ ወጣው፣ ሳየው ጨለማ ነው፣ ሮብም ይመስላል አላውቅም። ገብታ እኔ እዚጋ ነኝ ማለት ትችላለች። ማ ያስጨነቅሽ? ላይፍ ላይ ከነበርክ እንዴት አስጨነቁ? በተመሳሳይ ሰዓት ላይፍ ከገባ እኛ እያልን ያለ ነው። መጀመሪያ የራስህን እናንተ ጋር ፍሬንድ ባልሆንማ አልጨነቅም። ሼር እያደረጋችሁብኝ በዚህ በዚህ ምንድን ነው ደቂቃ ገብቼ አየኋችሁ እንጂ እኔ ምን እሱ የኪያ መስሎት ገብቶ ወዲያው በምን ቅስፈት ነው የወጣው? ሰው ሁሉ አይቶታል። ገባሽ? ይቺ አሁን ኪያ የምትባለው ኪያ የሚለውን አይተሻል? እንደዚህ የተገረመ ኢሞጂ ላከለት። የላክልሽልሽ እሱ ልጅ የላከልኝ የላከውን ቴክስት አይተሻል? ልኬልሽ አለው በኦሮምኛ ጽሑፍ ነው ኦሮምኛ ነው የሚያወራው ልጁ። እሱንም ልኬላት አለው ለመዚህ ጊዜ ኦሮምኛ የሚችል ሰው የጻፈውን ቴክስት ያስተርጉሙልሽ

ሁለት ትልክ የላታለህ መስዬ። አሁን ሌላ ኮሊሽን የእሱን ቴክስት ደግሞ ለሀብቱ ላይ ሪካርድ አላረጋችሁ ቪዲዮ ሪከርድ ሰው ስክሪንሾት መገኘቱ እኮ ልጅቷ በጣም ፈጣን ሆና ነው እንጂ አይገኝም። ምክንያቱም በሰከንዶች ነው እኮ የወጣው። እኔ አንድ ደግሞ ወደ አንድ ነገር ነው ማለት እችላለሁ

ኖ አይደለም እንደ ዘር ማህበረሰብን ትሰልባለች። በጣም በጣም መጥፎ ስራ ነው። ሀቦ ልጅቷ ዘር እና ዘር አቀሳሳሪ ናት። ይህ ምን እንዳለች፣ ከኢትዮ ላይብሪ ከርድ ጋር ጌም እንጫወት አለች እና ከዛ ዘረኛ ጎንደሬ ናት። በቃ አሪፍ አቀሳስራታለሁ አለች ከኦሮሞ ማህበረሰብ ጋር። ከዛስ ኪዩ ምን አለ? ትናንትና ላይብሪ ከርድ ነበርን ክን ጋር አቀሳስራታለሁ አለ። ቃል በቃል አብረው የምትጫወተው ጌም ንግስቲን አቀሳስራታለሁ አለ። ተመሳሳይ ቃል ነው ያወጡት። ኪያም እንደዛ አለ። ቡና ጠጡም እንደዛ ብላለች። ነው ነው ነው ነው ነው

ቡና ጠጡ። እባክሽ ከበትትና ቪዲዮ ልታበሪልን ትችላለች። አላበራም እስከዛሬ ድረስ አብረቻ አላውቅም ሰው ዛሬም ደግሞ የማብራት መብት

ትናንትና ማታም የሆነ ቤት ገብቼ ለማስረዳት ሞክሬ የነበረ ሰው እናቴ ደግሞ አፍንጫሽን ያስ ቂጠኒ ማውራት የማውራት መታለኝ። ኦኬ ያኔ አካውንት ስለሆነ ማለት ነው። ያ ስምትሽለው ግን እንዲ አፍንጫ ስያዝ ግምጽ አቡ አንድ ጥያቄ ሷን ጠይቅልኝ ፕሊዝ። ትናንትና እሷ የምትኖረው ካናዳ ናት። በጣም ያወራሉ፣ በውስጥ እንትልክ፣ በጣም ያወራሉ። እሺ እና እሷ የምትኖረው ኢሮፕ ናት ምናምን ብሏል። ትናንትና ደግሞ ኢትዮጵያ አላቅም የሆነ ቦታ ሆና ሎግ ብላለች እና አንዴ ክ የአሬና ውስጥ ጨርሰኝ እና ተመሳሳይ አለች። የእሱ እህት የእሱ እህት ቪዲዮ አሁን መረጃውን ልካልሽ አለች። አደለ እሱ ነው እኔን ከመጉዳት ሆኔ ብሎ እነዚህ ሰዎች ጌሜ ስለደረሰ ትናንትና ተሰብስቦ ዛሬን ጭምር ሲሳደቡ የነበሩ ናቸው። ዛሬ ላይ እንደዚህ ቁጭ ብላ የምታወራው ማለት ነው። ባለቤት ለዚህ ቤት ብዬ ነው የመጣሁት አይደል እኔ